በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክቡራን አባቶቻችን ክቡራትና ክቡራን ወንድሞቼና እህቶቼ እግዚአብሔር አምላክ እንኳን ለዚህ ቀን በሰላም አደረሳችሁ እያልኩ ተከታዩን ግጥም አቀርብላችኋለሁ። ነፍሴ ሆይ ምቾት ባደለበው በከበደ ስጋ ምኞት በለመደ ኃጢአት በማይሰጋ አፈር በሆነ አካል አለት በሆነ ግብር ታፍነሽ ስትኖሪ ታስረሽ በዚህ ምድር እንደ ቅዱስ ጳውሎስ ከዚህ ሟት ሥጋዬ በለየኝ እንዳለ የምኞትሽ ቅጽበት ከአርያም ደርሶ አቤት አቤት አለ። ቃል ባይኖረው ድምፅሽ መንገድሽን ባታውቂ መሻትሽን አይቶ አምላክ ልኮልሻል የነፍስ ጠባቂ። እረኛሽ ያንኳኳል ከደጅሽ ላይ ቆሙ መምህሩ ይጣራል፣ ለጥያቄሽ ሁሉ መልስ ተሸክሞ ከኮበለልሽበት እውቀትን ፍለጋ የወጣሽው ጉዞ እነሆ ሰመረ፣ ይኸው ታየ ዛሬ መሰረቱን ይዞ መሰረት ነው መሰረት ነው ነፍሴ፣ ጅምር ነው ይህ ላንቺ ለላይኛው ቤትሽ ሰርክ እንድትበረች በጥምቀት ተቀብረሽ ደግሞ በትንሣኤው ከሞት ልትነሺ ወደ ኋላ ዞረሽ እንዳታይ በከንቱ ግዝረት እንዳትሺ ከበጎቹ ወጥቶ በተስፋ እንድትድኚ ለቃሉ የታመነ መከተልን ሰጥቶሽ ክርስቶስን መስለሽ ልትኖሪ ከሆነ ምርቃት አይደለም መጠራት ነው ላንቺ መታጨት ነው ገና መጠራት ዕድል ነው በእምነት ጎዳና ተርፈሻል ተርፈሻል ነፍሴ ሆይ ተጠርተሻል፣ ዛሬ ለዚያ ተመረቂ። መዳንሽን ፈጽሚ መንገድ እንዳትለቂ። ሰልፍሽ ከኩዮች ነው ከጨለማ ጋራ ነቅተሽ ተጠበቂ። የእውነት ታጥቀሽ ኑሪ፣ በእውነት ታጥቀሽ ኑሪ፣ ተዋህዶን አጥብቂ። የሰላም ወንጌል ተጫሚ፣ የጽድቅ ጥሩር ታጠቂ፣ የጦር ዕቃሽን አንሺ። የእግዚአብሔርን ጋሻ ንሺ የመዳንንም የራስ ቆብ በራስሽ ጭነሽ ተጓዢ የመንፈስ ቅዱስንም ሰይፍ በእጆችሽ አጥብቀሽ ያዢ። ብቻሽንም አይደለሽም ምስክሮች አሉ ፊትሽ ቀድመውሽ የተጋደሉ ለአይናቸው የሚያውት ሳይኖር አምነው የተከተሉ። ወዴት ነው ሳይል የወጣ የአባቱን ርስት ጥሎ ላላየው ምድር የጸና በእምነት ድንኳኑን ጥሎ የፈርዖን ልጅ መባልን በደስታ ያልተቀበለ ባለጠግነት ንቆ ከቅንጦት የኮበለለ የንጉሥ ቁጣ ሳይፈራ ለእምነቱ የተጋደለ በቃሉ ተስፋውን ጥሎ በጩኸት ግንብ ያፈረሰ በደም ያገኘውን ድል ላይኮራበት ተጸጽቶ ከውሃዋ ያልቀመሰ ዓለማትን የሚገዛ ሐያል አምላክ ታላቅ ብርቱ በማህፀንሽ ያድራል ሲላት ይኩነኒ ያለችልን አዛኝቱ። አሉሽ ነፍሴ ምስክሮች ለቁጥር የሚታክቱ ስቃይ፣ ጭንቀት፣ ስደት፣ ውግዘት፣ ውግረት፣ ስቅለት፣ ሞት ክብራቸው መጋዝ፣ ድንጋይ፣ ገመድ፣ እሳት ሳይፍርዳቸው የታመኑ የታገሱ በእምነት ጸንተው የተካሱ እንደ ደመና የሚከቡ አሉሽ እልፎች ብርሃኑን ተከትለው መንገድ ቀድመው የቀደዱ ኃጢአትን ታሸንፊው ዘንድ ለተጋድሎሽ የሚማልዱ እናም ታዲያ ነፍሴ ሆይ ምርቃትሽ አይደለም መጀመሪያሽ ነው። ዛሬ ያየሽው የእውቀት ጭላንጭል አብቦ ሊያፈራፍሬ ስንቅሽ ነው። ይሄ መጠራት አክሊሉን እንድትጎመዥ ለዚህ ዓለም ሙት ነኝ በይና ሥጋሽን ዛሬ ገሚዥ። እንኳን ደስ ያለሽ ነፍሴ ሆይ እንኳን ደስ ያለሽ ወስ